አንተ ልጅ ምንድነው? ከሃይሚና ከኦዲንስ ጋር ችግር በትናንትናው ቪዲዮን የሳይስ ሰማኝ ቀርቶ አይደለም ተሰምቶኛል። ነገር ግን እስኪ ይሁን መጀመሪያ ሃይሚና ብሩኬ ይታረቁ፣ አንድ ይሁኑ፣ ነገሮች ይስተካከሉ። እዚህ ልጅ ላይ ነጥብ አላስጥልም በሚለው ምንም ሳለል አልፍ ያለው ነገር ግን በተናገራቸው ነገሮች እየከነከኑ ነበር ና ዛሬም ደገመው። እንደ ምንድን ነው ችግር ከሀይሚ ጋር ካወቅኳ አንተ አንደኛ ሳይድ ይዛል፣ ሁለተኛ ነገር ደግሞ ሀይሚና ብሩኬ እንደዚሁም ደግሞ ሀይሚ ኦዲንስንም ብሩኬንም እንድታጣ ነው እየተናገርክ ያለው፣ ወይንም ደግሞ ኦዲንስንም ብሩኬንም ከእሷ ማራቅ ስራ ነው እየሰራ ያለው ከገባው ማለት ነው። ከንግግሮች እኔኮ በትናንትናው ምናልባት የአንድ ጊዜ ስህተት ስህተት ሊሆን ይችላል፣ ነጋር ሞት ይመጣል ይስተካከላል ብዬ ነበር ሳስብ የነበረው ነገር ግን ዛሬም ደግሞ ጭራሹን ደገመው። እኔ እኮ ለብሩኬ አትቆርቆር አይደለም ግን እዚ ጋር ሳይድ ይዘሃል። ሃይሚን እየተሳደብክ ነው፣ ኦዲየንስን እየተሳደብክ ነው ከገባህ ማለት ነውና ትናንትና በጣም ያመመኝ ንግግር ቤተሰብ አንድ ሰው ተፈላጊነት ሲያጣ ፎቶ ያቀናብራላል። ሃይሚናት ተፈላጊነት አታ ፎቶ የምታቀናብረው ስራም አልጠፋባትም። ገባ አደለ ምቀኛ ከሩቅ አይመጣም እንደሚባለው ማለት በሀይምና ብሩኬ መካከል ብዙ ምቀኞች አሉባቸው ስትል ነበረ። አንዱም የመጀመሪያም ሆነ የተገኘው አንተ ነ እኔ ትናንትና በተናገረው ነገሮች ላይ ማለት ነው። በሀይምና ብሩኬ ላይ ብቻ አስተያየት ሰጥቼ ያለፍኩት ስለሱ ምንም ነገር ያልተናገርኩትኝ፣ የመጀመሪያ ቅድሚያ ሀይምና ብሩኬ መታረቅ አለባቸው፣ አንድ መሆን አለባቸው። ኦር ደግሞ ሜቢ እሱም ደግሞ ተሳስቶ ሊሆን ይችላል፣ ስህተቱን ያርማል በይቅርታ ይመጣል ብዬ ነበር ያሰብኩትኝ እና ዛሬም እንግዲህ ተመሳሳይ ነገር ነው ማለት ወግኖ አንድን ሰው ወግኖ ሀይሚ ጋር ያለው መረጃ እንደሌለ ልክ እንዳልሆነ ሀይሚን ውሸታም ማርጎ ነበር ሲያወራ የነበረው እንዴ ተጨባጭ የሌለው መረጃ አለ እየተባለ ለምን ብሩኬ ይሰደባል እያለ ነበር እዚህ ጋር ብሩኬ ብቻ አይደለም በነገራችን ላይ እየተሰደበ እየተረገጠ ያለው ሀይሚም እየተሰደበች እየተረገጠች ነው ሲጀመር አንተ ስለ ሀይሚም ስለ ኦዲንስም የዚህን ያህል ደረትን ነፍተህ የመናገር የመሳደብ መብት የለህም አንተ መጀመሪያ እኮ የምናቀው እኛ ሀይሚና ብሩኬ ነው፣ በእነሱ ነው አንተንም ልናቀህ የቻለው። ገባ አይደለም። ዛሬ ላይ መጥተህ እኛን መሳደብ ወይንም ደግሞ የጨረቃ ፋሚሊን አይደለም። እና ታዲያ ማን ነው ለሀይሚ ወይንም ደግሞ ለብሩኬ ተቆርቁሮ የሚናገረው? ማነው? የጨረቃ ፋሚሊ አይደለም። ሲቀጥል ደግሞ አንተ ሀይሚን ካጠገብህ ሆና ብዙ ነገር ከአንተ ጋር ያሳለፈችዋል ሳይቀር ነው አንተ የሰደብካት ውሸታም ያደረግካት፣ ገባ። ዛሬ እንኳን ፍጼ ነገሩን ወይንም ደግሞ ከዚህ በፊት የተናገርካቸውን ነገሮች እንድታስተካክል፣ ይቅርታ እንድጠይቅ እድል እየሰጠ ከኦዲየንስ ጋር ሊያስማማህ ሳይ ያዝከውን ነገር አስተካክለህ ሀይሚን ይቅርታ እንድጠይቅ ነበረ እድሉን እያመቻቸልህ ያለው። አንተ ግን በዛው ደገምከው። ቤተሰብ፣ እኔ በጣም ነው ያናደደኝ። የምሬን ነው የምላችሁኝና የትናንትናው ሳያንስ ዛሬም ደግሞ ተመሳሳይ ሁላችሁም፣ ብሩኬ እና እምትሰርቡት ስለ ብሩኬ አገባችሁም፣ ተጨባጭ ባልተያዘ መረጃ መረጃ ተብሎ ብቻ ስለተወራ ብሩኬ እንደዛ አደረገ ብላችሁ መናገር አችሉም እያለ ነበር። እና በመጀመሪያ መረጃው ከፈለገ ሀይሚ ጋር ነው ያለው። ሀይሚ ውሸታም አይደለችም። ሀይሚ መረጃ ሳትይዝ ይሄ ነገር አለ ይዣለሁ ብላ አትመጣም። እንዲሁም የተረዳሁት ነገር ምንድን ነው፣ አንተ ሲጀመር ኦዲየንስንም ብሩኬንም ከሀይሚ ጋር ለማራቅ ነው እየሰራለሁ ምክንያቱም ትናንትና ብሩኬን ከጎንህነኝ ሲል ነበር። ምንም ነገር ቢፈጠር እኔ ከጎንህነኝ አለ። ፕላስ ደግሞ ፋሚሊ በቃ እኛ ማለት ነው ፋሚሊዎች፣ ስለ ሀይሚ ምናምን ተቆርቁራችሁ ብሩኬን የምትሰድቡ አይመለከታችሁም፣ ከሀይሚ ጎን ያለነው እኛ እንጂ እናንተ አይደለም ሲል ነበር። ይሄ ማለት ምንድን ነው? እንደ ጓደኛ መስለህ ተመሳስለ እየሰራ ያለው እንዲያውም ጠላት ከሚባሉት በላይ አንተ ነህ። ሪል ጓደኛ ብትሆን አንደኛ፣ ሳይዳትዝም ብሩኬን ብቻ ደግፈህ ሀይሚግ ያለው መረጃ የውሸት ነው እያልከኮ ነው፣ ተጨባጭ የሌለ መረጃ። አንደኛ። ሁለተኛ ነገር ደግሞ የሰው ላይ ተፈላጊነት ሲያጣ ፎቶ ያቀነባብራል። አረባክህ፣ ኤክስኪዩዝ ሚ፣ ይምርህን ነው እስኪ ትክክለኛ ጓደኛ ከሆነ እንደነ ፍጼ፣ ዛሬ እኮ ፍጼ እድል እየሰጠ ነበር እንድትስተካከል፣ እንድትመለስ። ኢቨን ቪዲዮ ያለቀው ሳትመለስ ነው፣ ነገሮችን ክሊን ሳታረግ ነው። ገባ አደለ? እንዲ ዩትብ ላይ ማንም ይከታተል የጨርቃ ፋሚሊዎች እኮ ናቸው። ከዛ ውጭ ማን ይከታተላል? እና ታዲያ አንተ እነሱን ሰድበ፣ እንዴት ነው ቪዲዮ ለቀ፣ ምናምን ደራትነፍተ ልትቀመጥ የምችለው በመጀመሪያ ተስተካከል። ከሰው ጋር ተግባብቶ ለመኖር ሞክር። ሲቀጥል የበሮኬ ጓደኛ ነኝ ወይንም ደግሞ ሃይሚን ጠል አደለሁም ካልክ ማለት ነው ልክ እንደነ ፍጼ ልክ እንደነ ሚፍታህ ማለት ነው። እኛ ሁለቱንም ከሁለቱም ጎን ሆነ እየነገረህ ኮ ነው፣ በጥብጦ እስከሚገትህ መጠበቅ አልነበረብን። ፍጼ እየነገረ ነው። ከሁለቱም ጎን ነው መሆን ያለብ። እዚህ ጋ ሰው ዋሽቶ ያስታርቃል ለሚባለው ገባችሁ አይደለ? አይደለም። አንተ ጭራሽ ብሩኬ ምርጫው መኖር ይችላል፣ ከፈለገ ከሃይሚ ጋ ከፈለገ ከሌላ ጋ መብቱ ነው ምናምን እያልክ እየተከራከርክ ምናምን። ለብሩኬ ሌላ መንገድ እንዴት ነው? አንተ ልክ ነህ እያልክ እንዴት ነው የሰው ልጅ ልክም ሆናችሁም አልሆናችሁም ልክ ናችሁ የሚላችሁ ሰው ጠላታችሁ ነው ጓደኛችሁ ሳይሆን ምክንያቱም እንዲ ልክ ባትሆኑ እንኳን መክሮ ዘክሮ እንደ ትልቅ የሚመልሳችሁ ሰው ነው ጓደኛ ወይንም ደግሞ የልባችሁ ሰው ወይንም ቅርባችሁ ለእናንተ የሚጠቅማችሁ ገባችሁ አይደል አንተ የነሱ የእነሱ ሪል የሆነ ጓደኛ ብትሆን ማለት ነው እዚህ ጋር ብሩኬ ተሰደበ ብለህ ያዙ ይልቀቁ ሳይሆን የምትለው ብሩኬን መክረ ከሃይሚ ጋር እንዴት ተረጋግተው ነገሩን ክሊን አድርገው ፈተው መምጣት እንዳለባቸው መንገድ ነበር ምታስይዘው ገባ አይደል እንዲያውም ብሩኬ ይሆናል አይደል ስሜት ውስጥ ሆኖ የበለጠ አንተ ደግሞ ስሜቱን እያጋጋለህ እያቀጣጠልክ ነው ያለው ከገባህ ማለት ነው ና መሆን የሌለበትን ነገር ነው እየተናገርክ ያለው እና ሲቀጥል እየተሳደቡ እንወዳችኋለን በጣም ይከብዳል የመሬን ነው የምለው ይሄ ማለት ማስመሰል ማለት ነው እና ብሩኬ ብቻ አይደለም፣ በነገራችን እንድታቅም ፈልገው እየተሰደበ ያለው ሃይሚም ትሰድባለች እና ታዲያ፣ ለሃይሚም አሁን ወቱ እንዳንተ የሚከራከርላት ሰው ስላጣች ነው። ደግሞ አታጣም አለ። እኛ ከሁለቱም ጎን ነኝ እኔ ሲጀመር ማለት ነው እና አንድ ሳይድ ብቻ አትያዝ። ሁሌ ብሩኬ እንደዚህ ከሆነ ብሩኬ እንደዚህ ተባለ፣ ያልተጨበጠ መረጃ ይዛ ነው ምናምን፣ ነው እንደዛ አይደለም ትክክለኛ ጓደኛ ከሆን ዋሽተ ነው የምታስታርቀው፣ እንኳን አደለም። ጭራሽ አጋግል አፋፍመህ ለማለየት አደለም መሞክር ያለብህ። እሪል እንኳን ነገሮች ቢሆኑ ዋሽተ በቃ ብሩኬን አባብለህ። እሱ ሲጀመር ያለው ንዴት ውስጥ እልህ ውስጥ ነው። አንተ የባሰ ከምታቀጣጥል ከዛ ንዴት ውስጥ እንዴት እንደሚመለስ እንዴት በረድ እንደሚል አሀይሚ ጋ ያለውንም ነገር ምንድን ነው ብለህ ጠይቀህ ካጠገቧ ነኝ እኛ ከእናንተ በላይ ካጠገቧዋለን አይመለከታችሁም፣ አይደል ያልከን። እሺ ካጠገቧ ከሆን እኮ ሄደህ መጠየቅ ነው፣ መረጃው ማየት ማጣራት ነው እንጂ ተጨባጭ ያልሆነ መረጃ ይዛ፣ ሪል ያልሆነ ነገር ይዛ ብሩኬን ታሰድባለች፣ ብሩኬ በዛ ምክንያት እየተሰደበ ነው ምናምን ብለህ አይደለም እዚህ ጋር መተህ መናገር ያለብህ። ገባህ አይደል? ሲጀመር ለእነሱ የምታስብ ከሆነ እኔ ትናንትና ታዝብህ ያለውኝ ግን ምንም ነገር ያላልኩት አንደኛ ነጥብ አንተ ላይ ያለ ማስጣል ነው። ሁለተኛ ነገር ደግሞ መጀመሪያ ቅድሚያ ሀይሚና ብሩኬ ስለሆኑ የኔ ታርጌት ማለት ነው። እና እነሱ ሁለቱ ተገናኝተው ምናምን ግን አሁን እንዳያስከው እንዳየወጥ ከሆነ ይበልጥ ብሩኬን በርታ እያልክ እያበረታታው ነው። የምትወስነው ውሳኔ ልክ ነው፣ ባላጠፋው ባልተገኘህበት ነው እያስወቀሰች ያለው ያለችው ኦር ደግሞ መረጃ የላት የሚያል የበለጠ ውስጥ እንዲገባ የበለጠ እንዲናደድ የበለጠ ያልሆነ ውሳኔዎች እንዲወስን እያደረገ ነው። ስለዚህ ከዚህ ነገር በመጀመሪያ አንተ ተቆጠብ። በመጀመሪያ ጠላቶች አሉ ስትል ነበር፣ መጀመሪያ አንተ ዋነኛ ቀንደኛ ጠላት ሆነህ እያየው ነው አሁን እያደረግህ ባለው ነገር ኤቨር እንኳን ፍጽ እየመከረው እሱ ሰው እዛው ቦታው ላይ ነው። ፍጽ ከኦዲንስ ጋም ካይሚ ጋም ለማስታረቅ እየሞከረ ነው። ገባ አይደለም? ግን አንተ አሁንም እዛው ቦታ ላይ ገና ምንም ምንም፣ እንዴት ብዬ ልንግር? ምንም ገና እያስተዋልክ አይደለም፣ አልገባም ነገሩ ገባ አይደለም። ወል እንግዲህ ሀይሚና ብሩኬ የሀይሚ ደስታ ይደፈርሳል ምናምን። ኦፍኮርስ የሀይሚ ሁለቱም ሶስቱም ጊዜ እንደዛ ነው ማለት፣ የደስታዋ ቀን ነው ብዙ ነገሮች የሚፈጠሩት። ሀይሚ ደግሞ በራሷ በግሏ ጥራለች ብሩኬን ለማስታስ፣ ደግሞ ተሳክቶላታል። ይሄንን ቢናገር ኦዲየንስ ስህተት አይደለም የምርም ስለሆነ እሪልም ስለሆነ ነው። ገባ አይደለ መጀመሪያ ማወቅ አለብህ፣ ማጣራት አለብህ። ዝም ብለህ በደንፋት በባዶ ሜዳ ላይ ዋጋ ያስከፍላል። እንግዲህ ሀይሚና ብሩክ ይመጣሉ ብዬ ተስፋ አረጋለሁ። የእነሱን አንድ መሆን ነው እኛ ምን ፈልገው